ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ልግዳ ቤተሰቦች፣ ባያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንደትሆኑ እየጋበዝኩኝ የአደይ አበባ ስቴዲየም ለማጠናቀቅ የአስራ ስምንት ቢሊየን ብር ውል እንደተገባ ሰሞኑን ተገልጿል ማለት ነው። ይህ ከወሬ በዘለለ ተግባራዊ ሆኖ እናገኘዋለን ወይ የሚለው እንግዲህ በጉጉት የምንጠብቀው ጉዳይ ነው ማለት ነው። በአዲስ አበባ እየተገነባ የሚገኘው የአደይ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18 ቢሊዮን ብር እንደሚያስፈልገው ነው የተገለጸው ማለት ነው። አሁን የአደይ አበባ ስቴዲየም ቀሪ ስራዎችን ከሁለት ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ እንደሆነም ነው የተገለጸው። ይህስ እውኑ ነው በአጭር ጊዜ እንመለከተዋለን ወይ የሚለው እንግዲህ ሌላ ጉዳይ ነው ማለት ነው። እንግዲህ ስቴዲየሙ የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር መገንባቱን የኢፌዴሪ ባህልና ሚኒስቴር አስታውቋል ማለት ነው። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነቱን ተፈራርሟል። ይህ ስምምነት እንግዲህ ስታዲየሙን በአጭር ጊዜ በሁለት ዓመት ባነሰ ጊዜ ውስጥ አጠናቆ ተሰዶ ጨዋታዎችን እያደረገ ያለውን ብሔራዊ ቡድናችን ወደ ሀገራችን እንዲመለስ ያደርጋለው የሚለው እንግዲህ በጉጉት የምንጠብቀው ጉዳይ ነው ማለት ነው። የፍዲ ስፖርት ሚኒስቴር ሸባሻንካ እንግዲህ የአሁኑ ስምምነት ስቴዲየሙን ምዕራፍ ሁለት ደረጃ እና ሁለትና ሶስት ስራዎችን ለማጠናቀቅ የተደረገ ነው ሲሉም ነው እንግዲህ እየተናገሩት። ቅድም እንዳልኩት ይህ ከወሬ በዘለለ ተግባራዊ ሆኖ እናየዋለን ወይ የሚለው እንግዲህ በጉጉት የምንጠብቀው ጉዳይ ነው ማለት ነው። ባለፉት ሰባት ወራት ግንባታውን ለማፋጠን ከተባበሩት አረብ ኤምሬትስ መንግስታት በተገኘ የ57 ሚሊዮን ዶላር ድጋፍ ስራዎችም ሲሰሩ መቆየታቸውን ነው እንግዲህ ሚኒስትሩ ያስታወሱት ማለት ነው። ሚኒስትሩ ለቀሪው ስራዎች 18.6 ቢሊዮን ብር ውል እንደተያዘም ነው ማሳወቅ የቻሉት ማለት ነው። ከኤችኤም ኢንጂነሪንግ ስቴዲየሙ ግንባታ አማካሪ መሰለ ኃይሌ ዶክተር በበኩላቸው የምዕራፍ ሁለት ደረጃ ሁለት እና ሶስት ስራዎችን የማጣሪያ ገጠማ እና የውስጥ ስራዎችንም እንደሚይዝ ነው እንግዲህ የገለጹት ማለት ነው። የካፍና የፊፋን ደረጃ በአሟላ መልኩ እየተገነባ መሆኑንም ያሳውቁት አማካሪው ግንባታው ከሁለት ዓመት ባነሰ ጊዜ እንደሚጠናቀቅም የተናገሩበትን ሁኔታ መረዳት ችለናል ማለት ነው። በተጨማሪም ስቴዲየሙ የመያዝ አቅም ስልሳ ሺህ መሆኑንም ዶክተር መሰለ አሳውቀዋል ማለት ነው። እንግዲህ የአደይ አበባ ስቴዲየም ግንባታው በ2008 ዓ.ም ተመረተ እንደተጀመረ አይዘነጋም። ነገ ዛሬ ይጠናቀቃል ተብሎ ቢጠበቅም እንግዲህ ከወሬ የዘለለ ተግባራዊ ሲሆን አልተመለከተንም። አሁንስ ይህ ሁኔታ ከወሬ በዘለለ ተግባራዊ ሆኖ እናየዋለን ወይ የሚለው እንግዲህ በጉጉት እንድንጠብቀው እያደርግናል ማለት ነው። ሌላው የግዙፉ የባህር ዳር ስታዲየምም አሁን እንግዲህ ወንበር ገጠማ ላይ ነው የሚገኘው በሚቀጥለው በ2017 ሰኔ ወር ላይም ሙሉ በሙሉ ግንባታው ተጠናቆ አገልግሎት እንደሚሰጥ ነው እየተገለጸ የሚገኘው ማለት ነው የባህር ዳር ስታዲየም በ20 ዓመተ ምህረት በ202 ዓመተ ምህረት የመጀመሪያው ግንባታው እንደተጀመረ ይገለጻል እንግዲህ በተጀመረን በአራት ዓመታት ውስጥ የመላው ኢትዮጵያ ጨዋታዎችን ማስተናገድ ችሏል ከ2015 ጀምሮ ግን የካፍ መስፈርት ለማሟላትና ለአገልግሎት አስፈላጊ የሆነ መስፈርት ልማቶችን ለመገንባት እየተከናወኑ ያሉ ስራዎች አሉ ማለት ይቻላል። እንግዲህ የባህር ዳር አለም አቀፍ ስቴዲየም አሁን አምሳ ሁለት ሺህ ተመልካቾችን የመያዝ አቅም እንዳለውም ይነገራል ማለት ነው። የመቀመጫ ወንበሮችም እየተገጠሙ ሲሆን አርባ ሰባት ሺህ አርባ ሰባት ሺህ አምስት መቶ ወንበሮችም እስካሁን ተገጥመው ዝግጁ እንደሆኑ ነው እየተገለጸው ማለት ነው። በቅርቡም ቀሪ አራት ሺህ አምስት መቶ ወንበሮች የሚገጥሙ ይሆናል ማለት ነው። ጣሪያው እዛ ለምን ወንበሮች ተገጠሙ የሚለውም ሌላው የሚነሳው ጥያቄ ነው ማለት ነው። ይህ የብዙዎች ጥያቄ ነው። ይባር ዳር ዓለም አቀፍ ሲዲም ተወካይ ስራ አስኪያጅ አቶ መስክር ሰውነት የተገጠሙት እነዚህ ወንበሮች ሙቀትና ቅዝቃዜን መቋቋም የሚችሉ በመሆናቸው ቶሎ እንዳይበላሹም እንደማይበላሹም ነው እየተናገሩት ማለት ነው። እሳት እንኳ ቢነሳ ቶሎ መቀጣጠል በማይችል ቁስ ላይ መሰራታቸውንም ነው የነገሩት ማለት ነው። ለፕሬዚደንሻል ቪቢ አይቲ ክፍሎችም በአጠቃላይ ሰላሳ ወንበሮች በቅርቡ እንደሚገጠሙ ነው የተናገሩት ማለት ነው። ጥይት የማይበሳው መስታወትም የሚገጠምለት ሲሆን የራሱ ካፍቴሪያ እና ሬስቶራንትም ይኖረዋል ሲሉ ነው እንግዲህ እየገለጹት ማለት ነው። የቪአይፒ ቦታው ደግሞ መቶ ሰዎችን መያዝ እንደሚችልም ተናግረዋል ማለት ነው። ዋናው ስቴዲየም በሀገራችን የመጀመሪያ የሆነው እግር ኳስ ሜዳ ሳር ለብሷል። እንግዲህ የማስተካከል ስራውም እየተከናወነ እንደሆነ ነው መግለጽ የቻሉት ማለት ነው። ሜዳው ሳር የማልበስ ስራውም የካፍና የፊፋ ፍቃድ ባለው የፈረንሳይ ጎሪጎሪያ ድርጅት እየተከናወነ እንደሆንም አያይዘው ገልጿል። ማለት ከዚህ በፊት ዝናብ ሲዘንብ ሜዳው ላይ የሚጠራቀመው ውሃው ወደ ውስጥ ይሰርግ የነበረ ሲሆን አሁን ግን ወደ ውጪ እንዲፈስ ተደርጎ ተሰርቷልም ሲሉ ነው የገለጹት ማለት ነው። በዝናብ ምክንያት ሜዳ ውስጥ የሚያርፈው ውሃ በአስር ሰከንድ ውስጥ ወደ ውጪ ይፈሳል ተብሏል። ይህም እንግዲህ በዝናብ ምክንያት ጨዋታዎች እንዳይቆራረጡ ያደርጋል ሲሉም ነው የገለጹት ማለት ነው። ሁለቱ የመለማመጃ ሜዳዎች ጥራታቸውን በጠበቀ መልኩ ከዋናው ሜዳ ጋር ተመሳሳይ እንዲሆኑ እንደሆኑ እንግዲህ አቶ ምስክር ገልጸዋል ማለት ነው። አንደኛው የመለማመጃ ሜዳ ተመሳሳይ ሳር የለበሰ ሲሆን፣ ሁለተኛው የመለማመጃ ሜዳ ደግሞ በቅርቡ ሳር እንደሚለብስም አያይዘው ገልጸዋል ማለት ነው። እነዚህ ሜዳዎች መለማመጃ ብቻ ሳይሆን ጨዋታዎችንም ማስተናገድ እንደሚችሉ ተደርገው እንደተሰሩ ገልጿል። ማለት ነው እያንዳንዳቸው ሦስት ሺህ አምስት መቶ ወንበሮች አሏቸው። መልበሻ ክፍልና መታጠቢያ ክፍልም ተዘጋጅቷል ሲሉ ነው የገለጹት ማለት ነው። ዋናው መቀመጫ ሜዳ በሳምንት አራት ቀን ጨዋታዎችን ማስተናገድ የሚችል ሲሆን፣ በቀሪ ቀናት ጨዋታዎች በመለማመጃ ሜዳዎች የሚደረጉ ይሆናል ሲሉም ገልጿል ማለት የካፍ ገምጋሚ ቡድን እነዚህ መለማመጃ ሜዳዎችን ሁለተኛና ሶስተኛ ሜዳ አድርጋለች አስመዝግበው ብሎ በሰጠው አስተያየትም በካፍ የሚመዘግቡ ይሆናል ሲሉም አቶ ምስክር ገልጿል። ማለት በዚህ በዚህ አመት ሰኔ ወር መጨረሻ ላይ ሁሉም ስራ ተጠናቅቆ ስቴዲየሙ ለአገልግሎት ክፍት እንደሚሆንም ተገልጿል። ማለት ከዚያም በኋላ የሚቀር ስራ ጣሪያ የማልበስ ስራው ሲሆን ጣሪያውን ለማልበስም አሁን ባለው የገበያ ዋጋ ሁለት ቢሊዮን ብር እንደሚፈጅ ባለሙያዎች መናገራቸውን የስታዲየሙ ተወካይ ስራ አስኪያጅ ተናግረዋል ማለት ነው። ጣሪያውን ከፍተኛ በጀት የሚጠይቅ በመሆኑ ይህን ስራ ለማከናወን ከወዲሁ ለመንግስትና ሌሎች እርዳታ ድርጅቶች ጥያቄ እንደቀረበም አቶ ምስክር ገልጿል ማለት ነው። ገንዘቡ ከተገኘም ስራው በአንድ አመት ተከናውኖ የሚጠናቀቅ መሆኑን አቶ ምስክር መግለጽ ችለዋል ማለት ነው። እንግዲህ እነዚህ ሁለቱ ስቴዲየሞች በተባለላቸው ጊዜ ተጠናቀው አገልግሎት ይሰጣሉ የሚለው እንግዲህ በጉጉት እንድንጠብቀው እያደረገናል ማለት ነው። እንግዲህ በርካታ ዶላሮችን ፈሳስ እያደረገች ልመና የወጣች ጨዋታዎችን፣ በተለይ የብሔራዊ ቡድን ጨዋታዎችን ከሀገር ተሰዳ እያደረገች የምትገኘው ሀገራችን እነዚህ ሁለት ግዙፍ ስቴዲየሞች ተጠናቀው ውድድሯን በሀገር ውስጥ አድርጋ ከመሳተፍ በዘለለ የተሻለ ውጤት የምታስመዘግብበትን ሁኔታ መመልከት እንችላለን ወይ ሚለው እንግዲህ በተለይም የስፖርት ቤተሰቡ በጉጉት የሚጠብቀው ጉዳይ ነው ማለት ነው። አብዛኛውን የሀገራችን ስቴዲየሞች ይጀመራሉ፣ ነገር ግን በተባሉለት ቀንና በታቀደለት መሰረት ሳይጠናቀቁ እንዲሁም ደግሞ በሙስናም እንዲሁም በተለያየ ሁኔታዎች እየተመደበላቸው በጀት አላማውን ሳይመታ የሚጠናቀቅበትን ሁኔታ እንመለከታለን ማለቱ ለዚህም ማሳያ አዲስ አበባ በቄላና ስታዲየም ስንመለከት ማለት ነው እንግዲህ ጥራቱን በጠበቀ መልኩ ይሰራል ተብሎ ቢገመትም ከጥራቱ በወረደ መልኩ ተገንብቶ እንግዲህ አሁን የሀገር ውስጥ ውድድር የሴቶችን እንዲሁም የብሔራዊ ልግ ጨዋታዎችን እያደረገ ይገኛል ማለት ነው። አሁንስ እነዚህ ስታዲየሞች ከዚህ በዘለለ በተሻለና ጥራቱን በጠበቀ ሁኔታ ተገንብተው አገልግሎት ይሰጣሉ ወይ የሚለው በጉጉት እንድንጠብቀው እያደርገናል ማለት ነው። እንግዲህ ብሔራዊ ቡድናችንም አሁን በተለይም በዚህ ዓመት በዓለም ዋንጫ ማጣሪያ ሁለት ከሀገር ተሰዶ በርካታ ዶላሮችን ፈሰስ አድርጎም ጨዋታዎችን እንዳደረገ አይዘነጋ ማለት ነው። እንግዲህ እነዚህ ስታዲየሞችስ እንግዲህ በአጭር ጊዜ ውስጥ ተጠናቀው ስደተኛውን ብሔራዊ ቡድን ወደ ሀገራችን ይመልሱታል ወይ ሚለው በጉጉት እንድንጠብቅ እያደርገናል ማለት ነው።